ስንተኛ ፎቅ ላይ እንዳሉ ዝም ብላችሁ ተመልከቱ። የአገሬ ልጆች፣ እቺ ኢትዮጵያ ዜች፣ አብረዋት የሚሰሩ ደግሞ የፊሊፒን ዜጎች አሉ ማለት ነው። ቪዲዮ የሚቀርጧት እነሱ ናቸው። እያወራች ከጥንጋ ሆና ዝም ናለቻል። ለመያዝ ወይም ለማስጣን እንኳን አልሞከራችን ማለት ነው። ይሄ ቪዲዮ ስታይ ግን በኋላ ምላሿ ምን ይሆን ይሆን? እንደ ሰው ሲታይ ግን ያሳዝናልም ያሳፍራልም። ወላሄ እህኔ የአገሯ ልጆች ቢሆኑ ኑሮ ዝም ባላሏት ነበር ማለት ነው። እባካችሁ የሀገሬ ልጆች የሆነ ነገር ጀምራችሁ እናንተ በምትፈልጉት መንገድ ስላልሄደላችሁ ብቻ ራስ ማጥፋት እንደ ሌላ መፍትሄ ወይም እንደ አማራጭ የምትጠቀሙቶች ብን ይሻላል ምናምን የምትሉ ለማን ብላችሁ የሀገሬ ልጆች? ነገ ምኮ ሌላ ቀን ነው። የማልፍ ነገር የለም ያልፋል። ና እባካችሁ እንደዚህ ያለ ነገር ከማድረግ ተቆጠቡ ነው የሚለው። በተለይ ደግሞ አዲስ የመጣችሁ ብራችሁ ለወንድ የምሰጡ ኋላ ያን ወንድ በእናንተ ብር ኪሱን ከሞላ በኋላ ዘወር ቤት ሲላችሁ የእናንተ መጣፈንታ ልክ እንደዚህ ችታችን ሊሆን ስለሚችል እባካችሁን ካሁኑ ብስል ሆኑ። አሁን ላይ ነው ምላችሁ በጣም ጀግና እህት ወንድሞች አሉ በሚዲያ የሚመክሩን። ታዲያ ለማን ነው መስማት፣ ለሚችል ሰው መስማት። የማንችል ሰዎች ግን ነገምኛ የምኛ የዚህ ዕጣ ፈንታ ሊደርስብን ይችላልና እባካችሁን ጥንቃቄ እናደርግ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ምን ያለሁ አልሐምዱሊላ ወይም ሸቃሪት ነ ፣ ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁ ይቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ፣ የሀገሬ ልጆች፣ የዛሬ ቪዲዮ ደግሞ በጣም የሚያሳዝን ቪዲዮ ነውና እንዲሁ ይሄ እንደዚች ልጅ ያለው ውሳኔ ለመወሰን ያሰባችሁቶች ካላችሁ እባካችሁ ለእናንተ እንኳን ባታስቡ በዚህ የተመጣለይ ብላ በር በር የምታይ እናት ልጆች ያላችሁ እናቶች ልትኖሩ ትችላላችሁና፣ የማያልፍ ነገር የለም። አሁን ላይ በተደጋጋሚ እያየን እየሰማን ያለን ወላ ግዴታ ከፎቅም ባይሆን በተለያየ ምክንያት በየቀኑ እዚህ ዱባይ ውስጥ ብቻ በዚህ ሳምንት ውስጥ ሁለት ነው ሶስት ልጆች በዚህ ሁኔታ ህይወታቸው አለፈ ሲባል ሰምቻለሁ። ግን ለምን ተብሎ ያገር ልጆች ያልፋል እኮ ወላሂ። አንዳንዴ ለምን እንደሆነ አላውቅም። በቃ እኛ በፈለግና ነገር ህይወት ካልቀጠለችልን ግዴታ በቃ አሁኑ ነገር የሚፈልገው ነገር መስመር ካልያዘ ልኝ ምን አቀማመጠ ብንድ ይሻላል። ኑሪ ለማን ጠቅማለሁ እኔ ያላዘንኩ ማን ይዘን እኔ ያልተከፈ ማን ልከፋል። ባማደራችሁ ቁጥር እየጨመረባችሁ ነው የሚሄድ። ባላችሁ ነገር አመስግኑ፣ ሁሌም ቢሆን ማለት ነው። የበላያችሁን ሰው ቤታቻችሁን እዩ። ወላሂ ሌለውን ተውት እና ማለት ነው አረብ ሀገር መጥተው ለመስራት ፈልገው የአረብ ሀገር ፕሮሰስ ያልተሳካላቸው በጣም ብዙ ሰዎች እንዳሉ አታውቁም እንዴ? እናንተ ቢያንስ ይሄን እድል አግኝታችኋል እየሰራችሁ ነው፣ ገብታችኋል። ስንቶች አሉ አይደል? መስራት እየፈለጉ ያልጋጉራኛ ሆኖ ዝም ብለው በር በር ሲያዩ የሚውሉ። ስለዚህ እኛ ደግሞ ጤና ስላለን ብቻ እኮ ልናመሰግን ይገባናል። ወንድ ብሬን በላ፣ ቤተሰብ ብሬን አከሰረብ ብላችሁ ራስ ማጥፋት እንደ መፍትሄ የምታረጉ ሰዎች ግን ጤነኞች አይደላችሁ። እናንተ ስታጠፍ እራሳችሁ፣ ሁሉም ነገር ይቀራል። ግን እናንተ ካላችሁ ከትናንት ስህተታችሁ ተምራችሁ ዛሬ ቢሆን ተነስታችሁ ሰርታችሁ መለወጥ እየቻላችሁ የማይረባ ውሳኔ የምትወስኑ ሰዎች ግን በጣም ነው የምታሳዝኑት። እሱም ምንድነው እንግዲህ ውድ ቤተሰቦች፣ ቀደም ሲል ያያችኋት እህታችን እንደ ማንኛውም ስደተኛ ያልፍልኛል ብላ ተሰዳ እየሰራች እያለ እንግዲህ አንዳንዴ ያው ሰውን የሚፈትኑን ብዙ ነገሮች ሊኖሩ ይችላሉ ማለት ነው። እና ይቺ እህትም እንዳያችኋት በጣም ረዥም ፎቅ ላይ ነው የቆመችው። አብረዋት የሚሰሩ የፊሊፒን ዜጎች አሉ። የሚያሳዝነው ነገር እሷ እንደዚህ ያለው ውሳኔ ስትወስን እነሱ ቆመው ከመቀረጽና ከማውራት ውጭ ምንም ሊረዷት ወይም ሊያተርፋት አልሞከሩም ማለት ነው እና እህታችን ከላይ ከፎቅ እራሷን ስታጠፋ የሚያሳይ ቪዲዮ ነው ማለት ነው። እና የአገሬ ልጆች ተው፣ እንደዚህ አይደረግ፣ ነውር ነው። ወደላይ አይታችኋት ልጅቱ በጣም ያን ያለ አይደለ፣ ፈራ ተባ እያለ ነበር የጀመረችው። ገብቷቸዋል። ሀታ እሷ እንኳን ፈራ ተባ ያለች ብትጀምር ከዚያ ላይ ቆማ። እኛ አረባ ሀገር ያለ ልጆች፣ በነገራችን ላይ ብዙዎቻችን ቀፎች ነን፣ ገባችሁ? የደም ማነስ ተጠቂዎች ነን። ያ ማለት ደግሞ አይደለም እንደዚህ ጫፍ ላይ ቁመን ይቀርና፣ አንዳንዴ እኮ በራሱ ጊዜ እንኳ ከተደላደለ መሬት ላይ እንኳ ቁመን ያሽከረከረናል፣ ያዞረናል። አይደለም እና እባካችሁን ተስፋ አትቁረጡ። ራስን ማጥፋትን እንደ መፍትሄ አድርጋችሁ አትውሰዱ። ነውር ነው። የሆነት ሰው በጤና እስካለ ድረስ የማያልፍ የማይለወጥ ነገር የለም። ራስ ማጥፋት፣ ማልቀስ፣ ይሄ መውደቅ ምናምን መፍትሄ አይሆንም። ግን ትናንትና ከሰራነው ስህተታችን ተምረን ዛሬም ደግሞ እንደርሳለን ብለን ተነስተን ከሰራን የማንለወጥበት ምንም አይነት ምክንያት የለም። በዚህ አጋጣሚ አዲስ የመጣችሁ እህቶቼ በተለይ ደግሞ ደግሞ ሀፍላ ፍቅር ላይ ሆናችሁ የመጣችሁ ገንዘባችሁን ለወንድ የምታበሉ እህቶች ጥንቃቄ አድርጉ። ለምን ብትሉ አብዛኛው እህቶች ያመናቸው ሲከዳቸው ወይ ከገንዘባቸው ወይ ከትዳራቸው ሳይሆኑ ሲቀሩ የመጨረሻ ውሳኔ፣ እንደዚህ ያለ ውሳኔ እየወሰኑ ነው። ስለዚህ አንድ ነገር ግዴታ በራሳችሁ እስከሚደርስ እባካችሁን አጠብቁ፣ እየደረሰ ባለባቸው እህቶች እንማር። እውነቴን ነው የምላችሁ፣ አግብታችሁ ከመጣችሁ ልጅ ከወለዳችሁ ሲጀመር ላጤ ወንድ ከሆነ ለሱ ብር አትላኩ ማለት እሱ አንድ ራሱን ሰርቶ ማስተዳደር ያልቻለ ወንድ፣ አንቺ መቼም እድሜ ልክሽም መዳም ቤት ውስጥ እየሰራሽ አትኖሪም አይደለም። ስለዚህ ራሱን ማስተዳደር የማይችል ወንድ ነገ አንቺ ስተጂ፣ አንቺ እንዴት ነው ማስተዳደር የሚችለው? ስለዚህ አንቺም ስሪ፣ አንቺ የራሽን ብርሽን ያዥ፣ እሱም የራሱን ገንዘቡን ያ፣ እዚህ ስራ ራሱን ያስተዳደር። ነገ አንቺ ከሄድሽ በኋላ ያላችሁን ንብረት ከአንድ ላይ አድርጋችሁ መስራት ትችላላችሁ ግን እናንተ አረብ ሀገር ትሆኑና ታቀብላላችሁ ታቀብላላችሁ። በእናንተ ብር እሱ ይዘንጣል። በእናንተ ብር ልቡ ያብጥበታል። ልቡ ካበጠበት ደግሞ አያስተኘው። እንዴት ብሎ ነው የሚተኛ? ስለዚህ ስለማያስተኘው ግዴታ ፍለጋ ይወጣል። ፍለጋ ከወጣ በኋላ ደግሞ የእለት ኪሱ መሙላትን ያየች፣ ስንት አለች አፍጣ የምጠብቅ። እሷ ደግሞ እና በልክ እንዴ ብላ ጠጋ ታደርገዋለች። እሱ ሳይፈልግም ቢሆን በዚው ጠጋ እንዳለ ይቀራል። ከዚያ በዚያ መሀል ያው እሷ ንወዶ አንቺን ወደ መርሳቱ ይመጣል። ነገ ግን ብርሽን ልከሽ ልከሽ ከሀገር ስትገቢ ወይንም ደግሞ ስኮ እንደዚህ ያደረገ ስትባይ በቃ ያዙ ይልቀቁኝ፣ ያዙ ይልቀቁኝ ማለት ነው። ያዙ ይልቀቁኝ ባትሉ ነበር። የሚገርመው ግን ደግሞ ይህ ነገር እንዳይደርስባችሁ መጀመሪያ ጥንቃቄ አድርጉ። ሰሞኑን አንድ ልጅ ምን ሆነች መሰላችሁ? ወላይ በጣም ነው የገረመኝና የሁለት አመት ደሞዜን እየከፋፈል ወደ አምስት መቶ አርባ ሺህ ብር ልኬለታለሁ አለች ማለት ነው። አምስት መቶ አርባ ሺህ ብር ስትልክለት ልጅየው ስራ ጀምሬ ያለው እየሰረው ነው ሰፋ አድርጌ ልስራ ምናምን ነው የሚለኝ አለች። ገብቷችኋል? እነሷም ደግሞ በጣም ስለምታምነው ትልክለት አለች ያለምንም ማቅማማት። አጅሬ ግን እውነት ስራውን ጀምሮ ሳይሆን ሌላ አዲስ ሴት ጋር አሸሸ ገዳሜ እያለ ነበር ማለት ነው። ኢትዮጵያ ላይ ያሉ ሴቶች ችግር ውስጥ ነው ያሉ። ገብቷችኋል? ልስራ እንኳን ብለው መስራት እንኳን የማይችሉ ብዙዎች አሉ። ስለዚህ እንደዚህ ያለ አጋጣሚ እንደዚህ ያለ እድል ሲያገኙ ደግሞ እሺ የማይሉበት ምንም አይነት ምክንያት የለም። እናማ እንዳትሸወዱ እና ያቺ ልጅ ብሯን ስልክ ስልክ ኖራ ከዛ በኋላ ድጋሜ ላኪልኝ ስላት አንተ ሁሌ በየወሩ ላኪልኝ ላኪልኝ ነው ምትን፣ ያው ምንም አይነት ብር የለኝም እቁብ ሰብስቤ እኮ ነው የላኩልህ ትለዋለች ማለት ነው። ከዚያ እሱ ዘወር በይ እንዲያውም አንቺ ገረድ ብሎ ምን ቢያደርግላት ጥሩ ነው መሰላችሁ? ከአዲስ ሲቷ ሴት ጋራ ሸሸ ገዳመ እያለ እሷ ናፍቆ ማለት ነው እሷ ባሰራችለት አልጋ ላይ እሷን ሸሸገዳም እያለ ፎቶ ቪዲዮ ላከላት ማለት ነው። ለማን? ለዚያች ልጅ። ልጅቷ ግን በጣም ጀግና ናት። ገብቷቸዋል ማለቴ አንዳንድ እህቶች እንደዚህ ያለ ነገር ሲፈጠርባቸው በቃ ድጋሜ መነሳት የማይችሉ ያን የሰጡትን ገንዘብ ሰርተው ማግኘት የማይችሉ ይመስላቸውና በአንዱ ስብር ይሉና ተስፋ ይቆርጡና ራሳቸውን ለመጉዳት የሚታገሉ እህቶች አሉ ማለት ነው። ይች ልጅ ግን ምንድን ነው ያደረገችው? እሰይ ሸክሜ ቀለለ፣ ሸክሜ ነው የቀለለልኝ። አንድ ነገር ልንገር እንዲሁም ወደ ሀገር መግባት እየፈለግኩኝ ያንተ ነገር አሳስቦኝ ነበር ያልገባሁት። ምክንያቱም አንድ ሰርቶ ከማስተዳድሮ ወንድ ጋር ለመኖር ሳስብ፣ ሁለት ደግሞ እኔ ሰርቼ እንኳን ማስተዳደር የማልችለው ሸክም የሆነ ሶሳ መለወጫ የሌለው ማሰብ የማይችል ወንድ ጋር እንዴት ነው መቀጠል የሚችለው የሚለው ነገር አሳስቦኝ አስሮኝ ይዞ ነበር። አሁን ግን ከእስር ቤት ወጠው ብላ ነበር መልእክት የላከችለት ማለት ነው። ስለዚህ አገሬ ልጆች፣ ጥርግ በል ከሄደ ግን ገንዘባችሁንም ትዳራችሁንም ከምታጡ ቢያንስ ገንዘባችሁን ያዙ። ወላይ እውነት ነው የምላችሁ፣ ለወንድ ብር አትስጡ፣ ነውር ነው። ሌላኛው ደግሞ ለቤተሰብ ደግሞ ብር ሰጥቼ ቤተሰቦች አጠፉብኝ፣ እኔ እጄ ነገ ከየት ልግባ፣ ካደይ ወንድሜ ቤተሰብ የምትሉ ልጆች አላችሁ። ሲጀምር ልንገራችሁ፣ ማገረ ልጆች ለቤተሰብ መስጠት ያለባችሁና ለራሳችሁ ማስቀመጥ ያለባችሁን ገንዘብ መለየት አለባችሁ። ቤተሰብን ለምሳሌ ማድረግ ያለባችሁን ነገር ለቤተሰቦቻችሁ አድርጉ። ለእናንተ የሚፈለገውን ነገር ደግሞ አንዴ ሰብሰብ አድርጋችሁ አባቴ ወይም ወንድሜ ቦታ እንድትገዛልኝ ይፈልጋለሁ ብላችሁ ቆርጥ አድርጋችሁ እስከ ይሄኛው ለእናንተ ነው፣ ይሄኛው ለራሴ ነው ብላችሁ ማሳወቅ አለባችሁ። ገብታችሁ እና ለእናንተ የሆነውን ነገር በቃ በስማችሁ በራሳችሁ እንዲያደርጉላችሁ ማድረግ መጠየቅ እንጂ ዝም ብላችሁ ስላገኛችሁ ብቻ በየወሩ ብራችሁን ትልካላችሁ፣ በየወር ብራችሁን ትልካላችሁ። ቤተሰብ ቤተሰብ አስበው የሆነ ነገር ያደርግልኛል ሲያምረሽ ይቀራል። በኢትዮጵያ የኑሮ ውድነት የፊት የፊቱ ልከላክሽላት ወረደ በላይን እየሸመተ ነው እንደፈለገ የሚከካበት። ስለዚህ ገንዘብ አያያዛችሁን ራሳችሁ ማወቅ አለባችሁ። ብር ሰርታችሁ መለወጥ፣ ውጤታማ መሆን የምትፈልጉቶቼ ማለት ነው። ራሴ የጠቀመኝ ልንገራችሁ። ብር በየወሩ ብር በየሁለት ወሩ አትላኩ። ከስራችሁ ነው የምትቀሩ። ለበይ የማይደርሰው ለሰጭ ማን ሰው የሚባለውን ተረት ታውቁት ከሆነ ማለት ነው። ግን ምንድነው ማድረግ ያለባቸው ቢያንስ እስከ ሶስት ወር እስከ አራት ወር እስከ አምስት ወር ብን አድርጋችሁ ደሞ ዛችሁን ያሱ ያንን የሰበሰባችሁትን ነገር ለቤተሰብ ቤት የመቀየር ቤት የማደስ አላማ ካላችሁ፣ ለምሳሌ በስድስት ወር ደሞ ዛችሁ ሲሚንቶ ብትገዙ በቀጣይ ስድስት ወር ደሞዛችሁ ደግሞ የሆነ ነገር አድርጋችሁ የሆነ ቁም ነገር ያለው ነገር መስራት ትችላላችሁ። በየወሩ ግን ከላካችሁት በእነሱም አይፈረድባቸውም። አምስት አስር ሲመዘዝ ከምን እንደደረሰ ሳይታወቅ ብር ይላል። እናንተም ጉልበታችሁ ወነ ይሆናል ለራሳችሁም ከሆነ ደግሞ አመትም ሰራችሁ ስድስት ወርም ሰራችሁ ጥርቅም አድርጋችሁ ቦታ ገዙልኝ። ቦታችሁን ገዝት ዛሬ ቦታ ከገዛችሁ ደግሞ በቀጣይ በሶስት ወር ደመወዛችሁ ብር። በነገራችን ላይ ባንክ ቤት አታስቀምጡ፣ የሀገር ልጆች ባንክ ቤት ያለ ብር እየከሰረ ነው የሚሄደው፣ ገብቷቸዋል። ስለዚህ በቀጣይ ሶስት ወር ደግሞ ስሚንቶ ገዝታችሁ ብታስቀምጡ እንጂ ብር አስቀምጡልኝ ብላችሁ ሰጥታችሁ እነሱ በቸገራቸው ቁጥር መዘው መዘው ባዶ እጃችሁን ስትቀሩ ነገ ስትሄዱ ብር የላችሁም እኮ ስትባሉ ተስፋ ቆርጣችሁ ከቤተሰባችሁ ጋርም ተቆራርጣችሁ ራሳችሁን አደጋ ላይ ከመጣል እህን ያረቃችሁ ማሰብ ነው ያለባችሁ። ግን ደግሞ የፈለገ ያክል ችግር ቢደርስባችሁ የፈለገ ያክል መከዳት እንኳ ቢደርስባችሁ እንደዚህ የሚያስጠላ ውሳኔ ለመወሰን አትቸኩሉ። ያልፋል። ተማሩበት። እውነቴን ነው እምላችሁ፣ ጤነኞች አይደላችሁ። ስንቶች አሉ አይደል እንደ ሰርተው ለመለወጥ አስበው ወጥተው እንደወጡ የሚቀሩ እነሱ መስራት እነሱ መኖር እየፈለጉ መሞትን ሳይፈልጉ ግን ካላህ በመጣ ነገር ወይንም በሌላ ምክንያት የሚሞቱ ሰዎች አሉ። የሚያሳዝኑት እነሱ ናቸው። ግን እናንተ እንደዚህ ወዳችሁ ለምዳችሁ የምትሞቱ ሰዎች ታሳዝኑ። ምክንያቱም ሌላ የመኖር እድል እያላችሁ በራሳችሁ ጊዜ ካልሞት ነብላችሁ የምትንጠራሩ እና ጥሩ አይደለም። ከዚህ ነገር እንቆጠብ ነው የምለው። ስለተከታተላችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።